የአዲስ አበባ ፖሊስ መምሪያ የከተማውን ሰላምና ጸጥታ ስጋት ላይ የሚጥሉ ወንጀለኞችን ለመቆጣጠር ጥብቅ ቁጥጥርና ፍተሻ ሊያደርግ ነው። ቁጥጥርና ፍተሻው ፖሊስ በጥናት በለያቸው ሰላምና ጸጥታን ስጋት ላይ የሚጥሉ ከባድ ወንጀሎችንና ሌሎችም የወንጀል ስጋቶችን ለመቆጣጠር እንደሚካሄድ ሰምተናል። የጦር መሳሪያ ዝውውር፣ ሕገወጥ የሰዎች ዝውውርና ሕገወጥ የገንዘብ ዝውውር ሰላምና ጸጥታን ስጋት ላይ የሚጥሉ ተብለው የተለዩ ናቸው። ለከተማው ሰላምና ጸጥታ ለማህበረሰቡ በሰላም ገብቶ መውጣት ትልቅ ጠቀሜታ ያላቸው ዋና ዋና ስራዎች ተሰርተዋል። በመደበኛ ስራችንም ቢሆን ከዚህ ከሪፎርም ጋር በተገናኙ የሰራናቸው ስራዎች እንግዲህ አሁን መግለጽም ላያስፈልግ ይችላል። ከተማችን አዲስ አበባ አሁን ያለችበት ተጨባጭ የጸጥታ ሁኔታ ይታወቃል። ማህበረሰቡ በሰላም ገብቶ እየወጣ ነው። ተማሪዎች ተምረው እየገቡ ነው። ያለው የከተማ አጠቃላይ ኢኮኖሚያዊም ማህበራዊም ፖለቲካዊም እንቅስቃሴ የተረጋጋና ሰላማዊ ነው። ይሄ የሚሆነው መሰረታዊ ምክንያት የአዲስ አበባ ፖሊስ ጠቅላይ መምሪያ ከሌሎች ባለድርሻ አካላት ጋር ከማህበረሰቡ ጋር በጋራ ሆኖ በሚሰራው ስራ ውጤት ነው። የበለጠ ጸጥታችንን እንደ አይናችን ብሌን መጠበቅ አለብንና ጸጥታችን የተረጋገጠ እንዲሆን ቀጣይነት እንዲኖረው ለማስቻል ደግሞ በየጊዜው የተለያዩ ስራዎች እንሰራለን። የተለያዩ ባለድርሻ አካላት ጋር በመሆን ህብረተሰቡን በማስተባበር በተለይ በተለይ ደግሞ በጥናት በተለዩ በቀረቡብን በቀረቡልን ጥቆማዎች መሰረት በጥናት በተለዩ ሰላምና ጸጥታን ስጋት ላይ የሚጥሉ ከባድ ወንጀሎች ላይ ትኩረት እናደርጋለን። ከባድ ወንጀሎች ስንል እንግዲህ ያው የጦር መሳሪያ ዝውውር አንዱ ነው። ህገወጥ የሰዎች ዝውውር እና ህገወጥ የገንዘብ ዝውውርም እንደዚሁ በተመሳሳይ ነው። ሌሎች ከዚህ ጋር የተገናኙ ወንጀሎችንም ለመቆጣጠር እና አጥፊዎችን በቁጥጥር ስር ለማዋል አጥፊዎችን ብቻም አይደለም ተባባሪዎችንም ጀምር በህግ ቁጥጥር ስር ለመዋል ነው እንግዲህ የተጠናከረ ቁጥጥርና ፍተሻ የምናደርገው። ይህን ለመስራት እንግዲህ የአዲስ አበባ ፖሊስ ያው ዝግጅቱን አጠናቅቆ ወደ ስራ መግባቱን እና ስራውን እንደሚጀምር ለህብረተሰቡ ግልጽ መረጃ ለመስጠት ነው። ከተማችን አዲስ አበባ ሰላም ወዳዱ ነዋሪ ለፖሊስ የሚሰጠው ስራ በምናገኛቸው ውጤቶች ሁሉ የሚታይ ነገር ነው። እስከ ዛሬ ድረስ የአዲስ አበባ ፖሊስ የሰራቸው ውጤታማ ስራዎች መሰረታቸውን ካልሰሉ ህብረተሰቡ የሚሰጠን መረጃና ማስረጃ ነው። ስለዚህ አሁንም የተባባሪነቱን ተባባሪነቱን አጠናክሮ እንዲቀጥል አንደኛው መልዕክታችን ነው። ከዛ ውጭ እንግዲህ የፖሊስ አባሎቻችን ሲመጡ ህጋዊውን መስመር ተከትለው ነው። የፖሊስ አባሎች ናቸው፣ መታወቂያ ይኖራቸዋል። ሌሎች መጠየቅ የሚገባቸውንም ጉዳዮች በአግባቡ ጠይቀው ዋናው ስራቸው ፍተሻ ማድረግና ቁጥጥር ማድረግ እንደተባለው ወንጀል ፈጻሚዎች ላይ ተጽዕኖ መፍጠር እና ተጠርጣሪዎችን በቁጥጥር ስር ማዋል ስለሆነ ከዚሁ ጋር የተገናኙ በጣም በርካታ ህብረተሰቡ ሊተባበረን የሚገባቸው ስራዎች አሉ። እነዚህ ስራዎች በመስራት በኩል ፖሊስ የሚሰራውን ስራ ህብረተሰቡ ማገዝ ይኖርበታል። ምናልባት በሌሎች ቦታዎች ላይ ፖሊሳዊ መረጃ መስጠት የሚፈልግም ሰው ካለ ዜሮ አስራ አንድ አንድ አስራ አንድ ዜሮ አንድ አስራ አንድ ወይንም ነጻ የስልክ መስመሮቹም ዘጠኝ ዘጠና አንድ እና አሁን ደግሞ አዲስ ያስተዋወቅ ነው ሰማንያ ስምንት ሰማንያ ሁለት ላይ በመደወል መረጃዎችን በመስጠት ተባባሪ እንዲሆን የአዲስ አበባ ፖሊስ ጠቅላይ መምሪያ እንግዲህ መልእክቱን ያስተላልፋል ማለት ነው።